ጥያቄ ቁጥር ሰባት፣ ኢየሱስን የካደው ሐዋርያ ስም ማን ነው? ዮሐንስ፣ ይሁዳ፣ በርተሎሜዎስ፣ ማቴዎስ። ኢየሱስን የካደው ይሁዳ ነበር። ሰላም ውድ ውድ የእያቱዩብ ፋሚሊያል ስደብናላችሁ ልንቆያችሁ እኔ ጋር ሁላዋን ዛሬም እንግዲህ እናንተ ፈታ ዘና እያደረገ ቁም ነገር ሊያስጨብጥ የሚችል ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮአችን የሚሆነው የፋሲካ ጥያቄዎችን እየሰራን መንፈሳዊ እውቀታችንን እናሳድጋለን። የትምህላቴ ዱ አብራችሁን ቆዩ። ለተለምደ ወደ ቪዲዮ ከማለፊ በፊት ለቻናላችን አዲስ ከሆናች፣ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩ። ሰፖርታ፣ ቀጥታ ወደ ቪዲዮ አልፋለው። ዛሬ ጥያቄዎች ኢየሱስ ክርስቶስ ላይ ትኩረት እናደርጋለን። ጥያቄ ቁጥር አንድ ኢየሱስ የተወለደው የት ነው? ኢየሩሳሌም ነው፣ ቤቴልሄም፣ ናዝሬት ወይስ ቃና? ኢየሩሳሌም ቪዲዮን ፖዝ ያርጋችሁ እናንተ መመለስ ትችላለች። እሺ ኮሜንት ላይ ኢየሱስ የተወለደው በቤቴልሄም ነው። ጥያቄ ቁጥር 2 ሰባ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ካርታ፣ ዘግዚያ ይኖሩ፣ መልአክ፣ ኮከብ ወይስ ስልም? ካርታ። መልሱ ኮኮብ የሚለው ነው። ምንም ጥያቄ ቁጥር ሦስት ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? በውሃ ላይ በእሳት ላይ በጪስ ውስጥ፣ በቀስተ ደመና? በውሃ ላይ ነው መሰለኝ ኢየሱስ የተራመደው በውኃ ላይ ነበር። ጥያቄ ቁጥር አራት ኢየሱስ የመረጣቸው ሐዋርያት ስንት ናቸው? ስምንት አስር አስራ ሁለት ወይስ አስራ አራት ይሆን? ኢየሱስ አስራ ሁለት ሐዋርያትን መርጧል። ጥያቄ ቁጥር አምስት ኢየሱስ ውኃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? በልደት ላይ፣ በለቅሶ ቤት፣ በአይሁድ ክብረ በዓል ላይ፣ በሰርግ ቤት። በልደት ላይ ነው እንዴ? ልደት እኔ መሰለኝ እናንተ ማሰባችሁ። በሰርግ ቤት ነው ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር ስድስት ኢየሱስ በተራራው ስብከቱ በጠላቶቻችን ላይ ምን እንድናደርግ አስተማረ እንድንገላቸው፣ በትክክለኛው መንገድ እንድንዋጋቸው፣ ችላ እንድንላቸው፣ ወይስ እንድንወዳቸው? መልሱ እንድንወዳቸው የሚለው ነው። ጥያቄ ቁጥር ሰባት ኢየሱስን የካደው ሐዋርያ ስም ማን ነው? ዮሐንስ፣ ይሁዳ፣ በርተሎሜዎስ፣ ማቴዎስ ብዬ አስባለሁ እናንተም ቪዲዮን ፖዝ እያደረጋችሁ መልሳችሁ ኢየሱስን የካደው ይሁዳ ነበር ጥያቄ ቁጥር ስምንት በኢየሱስ ላይ ሲያሾፍ የነበረው ወታደር በራሱ ሊያስቀመጠው አክሊል ከምን የተሰራ ነበር ከእሾህ ከአበባ ከወርቅ ወይስ ከብር መልሱ ከእሾህ የሚለው ነው ቀጣዮቹ ጥያቄዎች ምርጫ አይደሉ። ጥያቄ ቁጥር 9 ኢየሱስ ሲወለድ የተሰጡት ሶስት ስጦታዎች ምን ምን ናቸው? ቤተሰብ የምታውቁት ከሆነ እናንተ ኮመንት ላይ። ወርቅ ዕጣንና ከርቤ ነበር። ጥያቄ ቁጥር 10 ሰይጣን ኢየሱስን የፈተነው ሶስት ፈተናዎች ምን ምን ነበሩ? አንደኛ ድንጋዩን ወደ እንጀራ እንዲቀይር፣ ሁለተኛ ከመቅደሱ ጫፍ ላይ ራሱን እንዲወረውር፣ ሦስተኛ ወድቆ ቢሰግድለት የዓለምን መንግስታት ከነክብራቸው እንደሚሰጠው በመግለጽ ሁለተኛ ዙር። በዚህ ውስጥ ከመጀመሪያው ትንሽ ጠንከር ያሉ ጥያቄዎች ተዘጋጅተዋል። ጥያቄ ቁጥር 11 የኢየሱስን ስም ለመጀመሪያ ጊዜ ያስታወቀው ማን ነው? መልአክ፣ ሰባ ሰገል፣ ማርያም ወይስ ዮሴፍ? እናቱ ማርያም ብቻ ማርያም ልትሆን ትችላለች። መልሱ መልአክ የሚለው ነው። ጥያቄ ቁጥር 12 ኢየሱስ በ12 ዓመቱ በጠፋ ጊዜ ዮሴፍና ማርያም በመቅደስ እስኪያገኙት ድረስ ለምን ያህል ቀን ፈልገውት ነበር? አንድ ቀን፣ ሁለት ቀን፣ ሶስት ቀን ወይስ አራት ዝምብዬ ልገምት እንዴ? መልሱ ለሶስት ቀናት ፈልገውት ነበር። ጥያቄ ቁጥር 13 ኢየሱስ የተጠመቀው በየትኛው የውሃ ክፍል ነው? በጨው ባህር፣ በገሊላ ባህር፣ በኤፍራጥስ ወንዝ፣ በዮርዳኖስ ወንዝ። በገሊላ ነው። ገሊላ አይደለም። ኢየሱስ የተጠመቀው በዮርዳኖስ ወንዝ ነበር። ጥያቄ ቁጥር 14 ከወንጌል መጽሐፍት የትኛው ስለ ኢየሱስ ጥምቀትና ፈተና አይናገርም። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ወይስ የዮሐንስ ወንጌል? መልሱ የዮሐንስ ወንጌል ነው። እውነት ወይም ሐሰት በማለት የሚመለስ እግዚአብሔር ኢየሱስን በድምፅ ሲያናግረው በዙሪያው የነበሩ ሰዎች ሰምተው ያውቃሉ። ይህን እንኳን ትምህርት፣ መልሱ እውነት ነው። በሦስት ቦታ ተመዝግቦ ተቀምጧል። የመጀመሪያው ሲጠመቅ፣ ሁለተኛው ኢየሱስ ተለውጦ ፊቱ እንደ ፀሐይ ባበራበት ጊዜ እና ሦስተኛው ደግሞ ከስቅለቱ ቀደም ብሎ ነበር። ጥያቄ ቁጥር 16 ኢየሱስ መልካም እረኛ እንደሆነ የተናገረው በየትኛው የወንጌል መጽሐፍት ነበር? በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል ወይስ በዮሐንስ ወንጌል ይሁ ምንም መልሱ የዮሐንስ ወንጌል ነው። ጥያቄ ቁጥር 17 እውነት ወይም ሐሰት ኢየሱስ ከሞት ከመነሳቱ በፊት አልተሰገደለትም ነበር። መልሱ ሐሰት ነው። ለምሳሌ በማቴዎስ 14:33 ላይ በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ብለው ሰግደውለት ነበር። ጥያቄ ቁጥር 18 ኢየሱስ ወደ ኋላዬ ሂድ አንተ ሰይጣን ብሎ የተናገረው ለየትኛው ሐዋርያ ነበር? ለይሁዳ ለጴጥሮስ፣ ሴጣን፣ ያዕቆብ ወይስ ቶማስ? ይሁዳ ነው። መልሱ ጴጥሮስ የሚለው ነው። ቀጣዮቹ ጥያቄዎች የምርጫ ጥያቄዎች አይደሉም። ጥያቄ ቁጥር 19 ኢየሱስ ሲሞት የቤተ መቅደሱ መጋረጃ ምን ሆነ? ለሁለት ግማሽ ቦታ ተከፈለ ከላይ እስከ ታች ለሁለት ተቀደደ ብላችሁ ከመለሳችሁ ትክክል ናችሁ። እንዴ እስካሁን ምንም ሳልመልስ አንድ ጓ እንደመለስ የመጨረሻ አረጅ እኮነት ለዙር ላይ ከምንም ጥያቄ አልመለስም። ይህን ያክል ነው ማለት ነው። የማናውቀው ፋሚሊ የዛሬ ቪዲዮ አያችሁን ይመስላል። መቶ ፐርሰንት እርግጠኛ ነኝ ቁም ነገር ጨብጣችሁበታል። ያው እንግዲህ እኔ ብዙ ጥያቄዎችን ለመመለስ ሙክር ያሉ ነገር ግን አልቻልኩም። ይህን ያክል ነው እንደ የማላቀው ብዬ ራሴ እንድጠይቅ አድርጎኛል። እናንተ ከኔ የበለጠ መልስ እንደመለሳችሁ አልጠራጠርም፣ እርግጠኛ ነኝ። ያው ደግሞ መልሳችሁን ኮመንት ላይ አየዋለሁ። ጀመሪያ ለምድ አልኳችሁ፣ ለቻናላችን አዲስ ኮመንት ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳይኝ፣ ሰፖርት አርጉኝ በሌላ ቪዲዮ እስከምንገናኝ በሄዳችሁበት ጥሩ ነገር እንዲገጥማችሁ የኔ መልካም ምኞት ነው። ኢትዮጵያ ለዘላለም ትኖር። መልካም የፋሲጋ በዓል ይሁንላችሁ። ወዳችኋለሁ።